በሳይንስ የተደገፈ አይነት ሁለት ስኳር በሽታ የመቀልበሻ ዘዴዎች። ስኳር በሽታ ለመቀልበስ ከመሞከራችሁ በፊት ማወቅ ያለባችሁት አምስት ወሳኝ ነገሮች አሉ ብያችኋለሁ። አንደኛውና ዋነኛው የምትታመሙትን የስኳር በሽታ አይነትና ልዩነቱን ማወቅ ይኖርባችኋል። አይነት አንድ ነው፣ አይነት አንድ ነጥብ አምስት ነው፣ አይነት ሁለት ነው ወይስ በሌሎች ጤና ችግሮች ምክንያት የመጣ ስኳር በሽታ አይነት ነው። እጅግ በጣም ወሳኝ ስለሆነ ማለት ነው። መቀልበስ የምትችሉት አይነት ሁለት ሲሆን ብቻ፣ አይነት አንድና እና አይነት አንድ ነጥብ አምስት ስኳር በሽታ መቀልበስ አይቻልም። አሁን ባለው ሁኔታ ማለት ነው። ሁለተኛው የሰውነታችሁ ይዘት ወፍራም፣ ጤናማ የሰውነት ክብደት ነው ያላችሁት፣ ወይስ ዝቅተኛ የሰውነት ክብደት ነው ያላችሁት። በሰውነት ይዘታችሁ ወይም በሰውነት ክብደት ሁኔታችሁ ስኳር በሽታ የመቀልበስ ሁኔታውን ስለሚለያይ ማለት ነው ዛሬ የምናየው የስኳር በሽታ ኖሯችሁ ወፍራም ከሆናችሁ ስኳር በሽታውን እንዴት ነው መቀልበስ የምትችሉት የምለውን ሐሳብ ጥናትን መሰረት ባደረገ ወይም ሳይንሳዊ በሆነ መንገድ እየተነተንን የምናይ ይሆናል። ሶስተኛው ሐሳብ ስኳር በሽታ ለመቀልበስ ከመሞከራችሁ በፊት ማድረግ ያለባችሁት መቀልበስ የሚባል ምንድን ነው፣ ቢሳካላችሁ እና ስኳራችሁን ብትቀለብሱት ምን ማለት ነው መቀልበስ፣ ያንን ማወቅ። አራተኛ ለመቀልበስ ከመሞከራችሁ በፊት የተረጋጋ ጤንነት ሁኔታ አላችሁ ወይ? በአምስተኛ ደረጃ ምን አይነት መድኃኒት ነው የምትወስዱት። መድኃኒት ማትወስዱ ከሆነ በጣም ጥሩ። መድኃኒት የምትወስዱ ከሆነ የሚዋጥ ከሆነ ሚዋጥ መድኃኒቶች ብዙ ችግር የለም። መርፌ ከሆነ ግን ሌላ ጥንቃቄ ይፈልጋል። መርፌም ሆኖ ቅርብ ጊዜ የጀመራችሁት ኤርሊ ከሆነ ብዙም ስጋት ላይ ነው ይችላል ማለት። በዛሬ ቪዲዮ በዋናነት የምናየው የሰውነት ክብደትን በመቆጣጠር ስኳር በሽታውን እንዴት መቀልበስ እንደምትችሉ ነው የምናየው። ነገር ግን ከዛ በፊት በጣም አድርጌ ላመሰግናችሁ የምፈልገው ነገር ቢኖር ባለፈው ቪዲዮን ከምትከታተሉ ሰዎች ሰማንያ ፐርሰንት እና ከዛ በላይ የሆናችሁት ሳብስክራይብ አላደረጋችሁም፣ ባልኩት መሰረት አሁን ያ ቁጥር ከሰማንያ ፐርሰንት ወደ ሰባ ስድስት ወርዷል። በአንድ ሳምንት ውስጥ እጅግ በጣም አድርጌ አመሰግናለሁ። ሳብስክራይብ አድርጋችሁ የምታዩት ደግሞ አስራ ዘጠኝ ነጥብ አምስት ፐርሰንት ነበራችሁ፣ አሁን ወደ ሀያ ሶስት ነጥብ ስምንት ፐርሰንት ከፍ ብሏል። እንግዲህ ቁጥሩን በምታዩበት ጊዜ ሰማንያ ፐርሰንት ቪዲዮን የምትከታተሉ ሰዎች ቪዲዮን ታያላችሁ፣ ግን ሰብስክራይብ አላደረጋችሁም ነበር። አሁን ያ ቁጥር ወርዷል። ቴንኪው ማለት ፈልጋለሁ። አሁንም ሰብስክራይብ እንድታረጉ እጠይቃችኋለሁ። ምን ያክል ኪሎ ብትቀንሱ ነው ስኳራችሁን መቀልበስ የምትችሉት? ሳይንስ ምን ይላል? ከዚህ ጋር ተያይዞ እጅግ በርካታ የሆኑ ጥናቶች ተሰርቷል። የተወሰኑ ጥናቶችን ማየት ሞክሬያለሁ። ሊትሬቸር ሬቪስ ሳደርግ ወደ ዘጠና ዘጠኝ እና ከዛ በላይ የሚሆኑ ጥናቶች በዚህ ዙሪያ ተደርጓል። ሁሉም ጥናቶች ስኳር በሽታ መቀለበስ እንደሚቻልና አሁን ከሚዲያ ወደ ሐኪሞችም ወደ ጤና ተቋማትም እየገባ እንደሆነ ነገሮች አሉ። ነገር ግን ለእነዚህ ሀሳቦች እጅግ በጣም መነሻ የሆነ ፓዮነር የሆነ ጥናት አለ፣ ዳይሬክት የሚባል ዳይሬክት ፕሮጀክት። ዳይሬክት ቋንቋው ቀጥታ እንግሊዝኛ አይደለም፣ ዳይሬክት አብሪቤሽን ነው ምህንፃር ቃል ዳይሬክት ማለት ዲያቤትስ ሪሚሽን ክሊኒካል ትራያል። ይህ ጥናት የት ነው የተደረገው? እንዴት ነው የተደረገው? እንዴት ውጤታማ ሆነ? እንዴትስ ከዚህ ጥናት መጠቀም እንችላለን? የሚለውን አጠር አጠር አድርጌ ይነግራችኋለሁ በመጨረሻም ደግሞ ሶስት ዋና ዋና ስኳር በሽታ ለመቀልበስ መጠቀም የምትችሏቸው መንገዶች በተለይ ክብደትን መቀነስም ሊሆኑ ይችላል ወይም ስኳር በሽታ ለመቀልበስ የሚረዱ ሶስት ስሪ የሆኑ መንገዶችን አጠር ባለ መንገድ አብራራላችሁ አለው። አይነት ሁለት ሱካር በሽታ ከሚታመሙት ሰው 80 ፐርሰንት የሚሆኑት ወፍራም ናቸው፣ ወይም ክብደታቸው ከጤናማ መጠን በላይ ነው። ስለዚህ ውፍረት እና ስኳር እጅግ በጣም የተቆራኘ ነው ማለት ነው። 80 ፐርሰንት ካልን 20 ፐርሰንቱ ደግሞ ጤናማ ወይም ከጤናማ መጠን በታች የሆነ ክብደት አላቸው። ስለዚህ ወፍራም ሳትሆኑም አይነት ሁለት ስኳር በሽታ ሊይዛችሁ ይችላል ማለት ነው። በዚህ ጊዜ ስምንድነው ማድረግ ያለባችሁ እሱንም ጠቀስ አድርገን እናልፋለን። ውፍረታችሁን ማወቅና መለየት የምንችለው ቢኤምአይ እንደ ክራይቴሪያ አድርገን ወስደን ነው። ቢኤምአይ ስንለካ ክብደት በኪሎግራም ታደርጉና ቁመት ሲባዛ ቁመት አድርጋችሁ ስታካፍሉ የሚመጣው ቁጥር ከ24.9 በታች መሆን አለበት። ከ18.9 በላይ መሆን በዚህ መካከል ሲሆን ኖርማል ነው የምንለው። ከ25 በላይ ከሆነ 25፣ 30 እስከ 40 ከፍ የሚል ከሆነ ከጤናማ መጠን በላይ የሆነ ውፍረት ነው ያላችሁት። ስለዚህ ወፍራም ነው የምትባሉት ማለት ነው። ነገር ግን ውፍረት ብቻውን የአንድን ሰው ሜታቦሊክ ሄልዝ አይጠቅም። ከሜታቦሊክ ሄልዝ ጋር ተያይዞ አራት አይነት ሰዎች አሉ። ወፍራም ሆነው ጤናማ የሆነ ሜታቦሊክ ሄልዝ ያላቸው። ወፍራም ሆኖ ጤናማ ያልሆነ ሜታቦሊክ ሄልዝ ያላቸው፣ ቀጭን ሆኖ ጤናማ የሆነ ሜታቦሊክ ሄልዝ ያላቸው፣ ቀጭን ሆኖ ደግሞ ጤናማ ያልሆነ ሜታቦሊክ ሄልዝ ያላቸው ሰዎች። ስለዚህ አንድ ሰው ቀጭን ስለሆነ ጤናማ ነው ማለት፣ አንድ ሰው ወፍራም ስለሆነ ደግሞ ጤናማ አይደለም ማለት አንችልም። ሜታቦሊክ ሄልዝ ማለት ምን ማለት ነው? አጠር አድርጌ ብነግራችሁ ሜታቦሊዝም ማለት ሰውነት ከምግብ የሚገኘውን ኃይል በትክክል ማምረት ማጠራቀምና መጠቀም ስችል ማለት ነው። ምግብ ለኃይል ብቻ ሳይሆን ምግብ ውስጥ የሚገኙ ንጥረ ነገሮችን ከሰውነት ጋር ማዋሄድ መቻል ጭምር ማለት ነው። ይህንን ሲያደርግ ግን የደም ስኳር መጠን፣ የደም ቅባት መጠን፣ የደም ኢንሱሊን መጠን እንዲሁም የደም ግፍትን ሳይረብሽ ማድረግ ከቻለ አንድ ሰው ሜታቦሊካሊ ሄልዚ ነው ማለት ነው። ሜታቦሊክ ሄልዝ ለመለካት አምስት ወሳኝ ነገሮች አሉ። አንደኛ፣ የደም ስኳር መጠን ሁለተኛ፣ የደም ግፊት ሶስተኛ፣ የደም ቅባት መጠን የሚለካበት የትራይግላይሰራይድ መጠን በተለይ ጤናማ ያልሆኑ ቅባት መጠን በአራተኛ፣ ጤናማ የሆኑ ቅባት የሚለኩ ኤችዲኤል መጠን በአምስተኛ ደረጃ የወገብ ስፋት። ከአምስቱ ውስጥ እኛ በማየት ብቻ እንደው ልንገምት የምንችለው የወገብ ስፋት ብቻ ነው። ሌሎቹ በልኬት ነው የሚታወ ስለዚህ ከነዚህ ከአምስት ውስጥ ሶስት እና ከዛ በላይ አንድ ሰው ከተገኘበት፣ ሜታቦሊካሊ አን ሄልዚ ነው። ውፍረት ጤንነት የሚለካው በቅባት ነው። ቅባት ሰውነታችሁን መኖር አለበት። ሲኖር ግን መጠን ብቻ ሳይሆን የት ነው ያለው ቦታው እጅግ በጣም አስፈላጊ ነው። የስኳር በሽታ ሂደት ወይም የሜታቦሊክ ሄልዝ ከሚረብሹ ነገሮች ውስጥ አንደኛውና ዋነኛው ሰውነት ውስጥ ያለው ቅባት የት ነው ያለው ቦታው ነው የሚወስነው ከቦታው ውጭ ይገባል። ኤክቶፒክ ፋት ከቦታው ውጭ የተገኘ ለምሳሌ አንድ ሰው ቤት ውስጥ ፍሪጅ ቢኖረው ጫማውን ፍሪጅ ውስጥ ቢደረድር ያ ጫማ ፍሪጅ የሚሰጠውን የራሱን ትክክለኛውን አገልግሎት እንዳይሰጥ አድርጎታል ማለት ነው። ልክ እንደዛ ኤክቶፒክ፣ ያለ ቦታ የሚገኙ ቅባቶች ያ ቦታ የሚሰራውን አገልግሎት ስለሚያዛንፉ ከፍተኛ ሆነ ከስኳር በሽታ ጋር ቅሩኝ ይነስላለው ችግሮችን ይዞ ይመጣል ማለት ሶ ኤክቶፒክ ፋት፣ ኤክቶፒክ ፋት በአብዘኛው ጊዜ ከቦታ ውጭ የሚገኙ ቅባቶች የት ነው የሚገኙት? ቆሽት ፓንክሬስ ውስጥ፣ ጉበት ውስጥ እንዲሁም ጡንቻ ውስጥና እንዲሁም በሆድ አካባቢ ቦርጭ አካባቢ ሰውነታችን ውስጥ ቅባት መኖር አለበት። ሲኖር ግን የተፈቀደለት ቦታ ሁለት ቦታዎች አሉ። ሳብኩታኒስ በቆዳችን በታች በኩል ሳብኩታኒስ ፋት ምን ነው። እንዲሁም በሰውነታችን ውስጠኛው ሰውነት ክፍል ቪሰራል ፋት ምን ነው። ቪሰራል ፋት ምንላቸው በሰውነታችን ውስጥ ሲስ የሆኑ የሰውነት ክፍሎችን ኦርጋኖችን የሚደግፉ ማለት ነው። ሳፖርት የሚያደርግ ኩሽን ወይም ፋት ፓድ ነው ምንላቸው። በእንቅስቃሴ ውስጥ በተለያዩ ነገሮች ውስጥ እንዳይጎዱ ደግፎ የሚይዙ የተወሰኑ ቅባቶች ያስፈልጉናል። ያለ ቦታ የሚገኙ በተለይ ወደ አካባቢ ቦርጭ አካባቢ የሚገኙ ቅባት ኢንሱሊን ሪዚስታንስ እንዲከሰት ያደርጋል። ሰውነት ለኢንሱሊን እንዳይታዘዝ ያደርጋል ማለት ነው። ጉበት ውስጥና ፓንክሬስ ውስጥ ያሉት ቅባት፣ እነዚህ የሰውነት ክፍሎች ኢንሱሊን በትክክል እንዳያመርትና ኢንሱሊን በትክክል እንዳይሰራ ያደርጋል። ስለዚህ የቅባት መጠን በሚቀንስበት ጊዜ ሰውነታችን ለኢንሱሊን የሚታዘዝበት ሂደት ከፍ እያለ ይሄዳል። በጥናት መሰረት ብናይ ይሄ ጥናት ክብደትን ወይም ቅባትን በመቀነስ ስኳር መቀልበስ እንደሚቻል ጥናት የተደረገው በእንግሊዝ ውስጥ ነው። መጀመሪያ ጥናቱ ዳይሬክት ይባላል ብያለው። ዳያቢትስ ሪሚሽን ክሊኒካል ትራይል ይባላል። አመጋገብን በማስተካከልና ክብደት በመቀነስ ስኳር በሽታን መቀልበስ እንደሚቻል የተረጋገጠበት ጥናት ነው ማለት። ጥናቱ ላይ ማናቸው የተሳተፉት ወደ 306 የሚደርሱ አዋቂ እድሜ ከ18 እስከ 65 የሚደርሱ ስኳራቸው መጀመሪያ 6 ዓመት ውስጥ የነበሩ ኤርሊ የነበረ ማለት ነው እና የሰውነት ክብደታቸው በጣም ከፍ ያለ ቢኤምአይ ከ27 እና ከዛ በላይ የሆኑት የባለሙያ ድጋፍ ተደርጎላቸው የምግብ ምርጫ ዝቅተኛ የሆነ ኃይል ሰጪ ምግቦችን እንዲጠቀሙ ተደርጎ የተሰራ። ስለዚህ ጥናቱ ላይ ምንድን ነው የተደረገው ዝቅተኛ የሆነ ኃይል ሰጪ ምግቦች ካሎሪ ሪስትሪክሽን ተደርጎ ቀስ በቀስ ጤናማ የሆነ ምግብ እንዲጠቀሙ ተደርጎ ያለ መድኃኒት ስኳራቸውን እንዲቀለብሱ ተደርጓል ማለት ነው። ውጤቱ እንዴት ነበር? 86% የሚሆኑ ሰዎች ክብደታቸውን ከ10 ኪሎ ግራም እና ከዛ በላይ የቀነሱ ስኳራቸውን ቀልብሷል። ስለዚህ የክብደት የመቀነስ መጠን ወይም የክብደት መጠን የቀነሳችሁት ከፍ ባለ ቁጥር ስኳሩን የመቀልበስ እድላችሁ ከፍተኛ ይሆናል ማለት ነው። 10፣ 15፣ 20 ኪሎግራም ድረስ የቀነሱ ሰዎች ስኳራቸውን ቀልብሰዋል። አምስት እስከ 10% የሚያክል የሰውነት ክብደት ብቻ የቀነሱ ሰዎች የደም ስኳር መጠን በጥኑ ሁኔታ እንዲቆይላቸው አድርጓል ኢምፕሩቭ አድርጓል ማለት፣ ሌሎቹ ያለመዳን ስኳራቸውን መቆጣጠር ችሏል ማለት ነው። ለምንድን ነው ጥናቱ ውጤታማ ይሆነው? እዚህ ጋና በጣም ትኩረት ያለባቸው። ጥናቱ ወፍራም ሆናችሁ፣ ቀጭንም ሆናችሁ ጤናማ የሆነ ሰውነት ክብደትም ኖሯችሁ መቀለበስ ትችላላችሁ። ግን ስትቀለብሱ እንዴት ነው ማድረግ ያለባችሁ? መቀነስ ያለባችሁት ጉበት ውስጥ ያለው ወይም የፓንክሬስ ውስጥ ያለው ወይም ጡንቻ ውስጥ ያለው ወይም ትርፎ ሆኖ ሌሎች ሰውነት ክፍል ውስጥ ያሉ ቅባት መጠን ነው መቀነስ ያለባችሁ። ቢኤምአይ ብቻውን በቂ አይደለም ብያችኋሉ፣ ኤክቶፒክ ፋት ስለሆነ፣ ያንን ቅባት መቀነስ የቻሉ ሰዎች ስኳራቸውን ቀልብሷል፣ ክብደታቸውን ቀንሷል፣ ብዙ ሌሎች ነገሮችን አሳክቷል። ማለት ስኳር በሽታ ለመቀልበስ ካሰባችሁ ሶስት ዋና ዋና ዘዴዎች አሉ፣ ክብደትም ትቀንሳላችሁ፣ ስኳርን ትቀለብሳል። አንደኛ ዝቅተኛ የሆነ ካርቦሃይድሬትን መጠቀም፣ ሁለተኛ ኢንተርሚተንት ፋስቲንግ መንገድ መጠቀም፣ ሶስተኛ የአካል ብቃት እንቅስቃሴ። ነገር ግን የአካል ብቃት እንቅስቃሴው ሪዚስተንስ ፕላስ ካርዲዮ ትሬኒንግ መሆን አለበት። እነዚህ ነገሮች አንዱን ወይንም ሁለቱን ወይም ሶስቱን ማቀላቅላችሁ ባላንስ በሆነ መንገድ ካደረጋችሁ ጉበት ውስጥ ያለው እንዲሁም ቆሽ ወይም ፓንክሬስ ውስጥ ያለውን ቅባት በመቀነስ ስኳራችሁ መቀለበስ ትችላላችሁ። ሎው ካርቦሃይድሬት ዳይት የሚባሉት ከቅጠላ ቅጠሎች ጀምሮ ነን ስታርች የሆኑን ስራ ስር ያልሆኑን ግን ከመሬት በላይ የበቀሉ ቅጠላ ቅጠሎችን ፕሮቲን ሊን ፕሮቲን መጥፎ የሆነ ቅባት ያልተካተተበት ሊን የሆኑ ፕሮቲን ያላቸው ምግቦች ቀይ ስጋ ሊሆን ይችላል፣ ዶሮ ሊሆን ይችላል፣ አሳ ሊሆን ይችላል። እነዚህን ማካተት ጤናማ የሆኑ ቅባቶችን አቮካዶ ሊሆን ይችላል፣ ኦሊቭ ኦይል የመሳሰሉትን ማካተት ስኳራቸው በጣም አነስተኛ የሆኑ ፍራፍሬዎችን ኦሬንጅስ፣ ስትሮቤሪስ፣ አቮካዶ የመሳሰሉትን ማካተት ወተት፣ እንቁላል የመሳሰሉትን እነዚህን ምግቦችን ካካትታችሁ እነዚህ ሎው ካርቦሃይድሬት ዳይት የሚባሉ የምግብ አይነቶች ናቸው። ሌላው ኢንተርሚተንት ፋስቲንግ ነው። ኢንተርሚተንት ፋስቲንግ በቀላሉ ማድረግ የምትችሉት በቀን ውስጥ በ8 ሰዓት ውስጥ ብቻ ተመግባችሁ 16 ሰዓት ያለ ምግብ መቆየት ማለት ነው። ይሄ በቀላሉ ማድረግ የምትችሉት ጠዋት ቁርሳችሁን ገፋ አድርጋችሁ 3 ሰዓት አካባቢ ብትበሉና እራታችሁን 11 ሰዓት አካባቢ 10 ሰዓት በልታችሁ ከዛ በኋላ እስከ ንጋ ድረስ ምንም ነገር ሳትበሉ መቆየት ከቻላችሁ 16 ሰዓት ይሞላል ማለት ነው። ስለዚህ 16 ሰዓት ያለ ምግብ መቆየት በ8 ሰዓት ውስጥ መመገብ፣ ያ ከከበዳችሁ በትንሹ ወይ 14 ሰዓት ያለ ምግብ መቆየት 10 ሰዓት ውስጥ መብላት። ለምንድነው 14 እና 16 ያልነው? 12 ሰዓት ያለ ምግብ በምትቆዩበት ጊዜ ሰውነት ቅባት መጠቀም ይጀምራል። በተደጋጋሚ ይህንን የምታደርጉስ ከሆነ ቅባቱን ሰውነት ጉበት ውስጥም፣ ፓንክሬስ ውስጥ ጡንቻ ውስጥም፣ ሌሎች ሰውነት ውስጥ ያለውን ቅባት መጠቀም ይጀምራል ማለት ነው። ስለዚህ ለዛ ነው በትንሽ ኳስ 12 ሰዓት በላይ የሆነ ያለ ምግብ መቆየት የሚችሉበት ሁኔታ መፍጠር። ያንን ለማድረግ ደግሞ የምትወስዱት መድኃኒት አይነትም ስለሚወስን መድኃኒት አጀስትመንት፣ ሌሎች የሚደረጉ ነገሮች ይኖራሉ። ያን ጥንቃቄ ማድረግ ይፈልጋል። ሌላኛው ኦልተርኔት ደይ ፋስቲንግ፣ አንድ ቀን እየጾማችሁ አንዳንድ ቀን እየዘለላችሁ ማድረግ ትችላለ። በሳምንት ሁለት ቀን ማድረግ ትችላለ። መጨረሻ ላይ ደግሞ በጣም ስትለምዱና እየጠናከራችሁ ስትሉ በቀን አንድ ጊዜ ብቻ መብላት ዋን ሚለደይ ኦማድ የሚባለው እጅግ በጣም ውጤታማ የሆነ መንገድ ነው። ነገር ግን እሱ ልምድ ስለሚፈልግ ሰውነትን ማላመድ ጥንቃቄ ስለሚፈልግ በሳምንት አንድ ጊዜ ወይም ሁለት ጊዜ በቀን አንድ ጊዜ ብቻ መመገብን ትሬን የምታደረጉ ከሆነ ያን በምታደረጉበት ጊዜ ዝግጅት ይፈልጋል። አንደ በምትመገቡት ምግብ ውስጥ በቂ የሆነ ነገር መኖሩን እርግጠኛ መሆን ይፈልጋል። ሌላኛው እንቅስቃሴ ነው። ቅድም እንዳልኳችሁ ሬዚስታንስና ካርዲዮ ትሬኒንግን ባላንስ አድርጋችሁ ወይም አቀላቅላችሁ መስራት። ለምንድን ነው ሬዚስታንስ ያስፈልገው? ጡንቻ መጠን እንዲጨምር። የጡንቻው መጠን ሲጨምር ስኳሩን በቀላሉ ትጠቀማላችሁ፣ የደም ስኳር መጠን ኮንትሮል ታደርጋላችሁ ማለት ነው። እነዚህ ሶስት ሶስት ዋና መንገዶች ናቸው። እስካሁን ስለተከታተላችሁ እጅግ በጣም አድርጌ አመሰግናለሁ። ለመከታተል እንዲመቻችሁ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ ይህንን ይመስላል። ሌላ ጊዜ በሌላ ቪዲዮ ላገኛችሁ። እስከዛው ድረስ መልካም ቆይታ።